ሁለት ዓመት ከአራት ወር ሆኖኛል። መዳሜ እንዳልሄድ ከልክለኛለች። ማናት ምንድናት? የምትከለክልሽ ግን እሷ ከመከልከሏ በፊት አንቺን የሚከለክልሽ አንድ ነገር አለ። እሱም ምንድን ነው? በጣም በርካታ እህቶቼ ይህንን ነገር ማትረዱት፣ ለብዙ እህቶቻችሁ እንዲደርስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ ተከታተሉ። አረብ ቤት እነሱ ሳያግቷችሁ በራሳችሁ ጊዜ የምትታገቱበት ምንድን ነው? ደሞዛችሁ በየወሩ ማትቀበሉ ከሆነ ቀን በቀን የዛ ቤት እስረኛ እየሆናችሁ ነው የምትሄዱት። ቀን በቀን ማለት ነው እየጨለመብሽ፣ መብትሽን ማስከበር አቺ ደሞዛችሁ የአራት ወር የአምስት ወር እዛ እየከመራችሁ ዝም ብላችሁ እየፈጋችሁ የምትኖሩ እህቶቼ፣ መጨረሻችሁ እንደዚህ ነው ማለት ነው። አያችሁ ማናትና ነው እሷ? ሲጀመር ሁለት ዓመት ከአራት ወር ከሞላት አንድ ሰራተኛ እኔ ካልፈለግኩሽ በስተቀር የትም መሄድ አትችልም፣ የምትሉት ይኸው ጽሁፉ ላይ እንደምትመለከቱት ነው። እኔ ካልፈለግኩሽ በስተቀር የትም መሄድ አትችልም፣ ወልዳ አሳድጋሽ አለች። ጉድ እኮ ነው፣ የማይሰማ ጉድ የለም እኮ። እኛ ኢትዮጵያውያን እኮ ነን። ሀቢብቲ ደሞዝሽን በየወሩ ተቀበሉ። አረቦችን አትመኑ። ዛሬ አረብ ቤት ምናልባት ሊወዱሽ፣ ሊያከብሩሽ፣ ሊሰቅሉሽ ይችላሉ። ግን ነገ ምን እንደሚፈጠር አይታወቅም። ብዬ በተደጋጋሚ ለፍልፍ ያለው፣ እባካችሁን ስሙ ከልባችሁ፣ እባካችሁ አንድ እርምጃ ወደፊት እራሳችሁ ሂዱ። ለእናንተ መብት ማንም ሰው አይቆረቆርም። እኛ በተለይ ኢትዮጵያውያን ቢሮ የለንም፣ ተቆርቋሪም የለንም። ስለዚህ እናንተ እራሳችሁ አንድ እርምጃ ወደፊት መብትና ግዴታችሁን ማወቅ አለባችሁ። አንቺ ከሀገርሽ የመጣሽው ለሁለት ዓመት ብቻ ነው እሷ ቤት ወደ ሀገር ምሄጂ እዛው ሀገር ላይ ሆነሽ ቤት ቀይሪ። እዛው ሀገር ላይ ሆነሽ ዱባይ ከሆናችሁ ኮንትራክታችሁ ስትጨርሹ ቫኬሽን ወደ ሌላ ሀገር መሄድ ትችላላችሁ። ይገርማችኋል። እንኳን እና እንኳን እኔ ካልፈቀድኩልሽ የትም አትሄጂም ልትልሽ ይቅርና ማለት ነው። ከዛሬ ጀምራችሁ ደሞዛችሁን በየወሩ እራሳችሁን ጠብቁ፣ ራሳችሁን ጠብቁ። የምሬ ነው። በጣም ብዙ እህቶቼ በተለያየ በሽታ ተጠቅተዋል። ብሉ፣ ጠጡ አይ መዳሜ ጥሩ ስለሆነች እቃ እንዳያልቅባት እያላችሁ እንዳትፈሩ። ወላ ሆነቴ ነው በጣም በርካታ እህቶች አላችሁ። ሌላ ደግሞ በዛ አጋጣሚ መናገር መፈልገው ማለት ነው ከትላንት ወዳ አንድ ቪዲዮ አጋርቻችሁ ነበረ። ምንድን ነው ምግብ የምትሰራ ሰራተኛና ና ጽዳት የምትሰራ ሰራተኛ ሁለቱ አንድ ላይ ተጣልተው፣ ጽዳት የምትሰራው ስራ አንጨርሳ አልጋ ላይ ቁጭ ብላ አንድ ቪዲዮ አስደምጫችሁ ነበር። ቪዲዮን ከፈለጋችሁ ሄዳችሁ ይዩት ማለት ነው። እኔ ያልኩት ምንድን ነው አዲስ ኮንትራት ከሆናችሁ ቋንቋ እስከምትለምዱ ድረስ እዛ ቤት ውስጥ ኢትዮጵያ ሰራተኛ ካለ የበፊት ኢትዮጵያ ሰራተኛ ካለች ተጠንቀቁ። እሷ ያለቻችሁን ቋንቋ እስከምትለምዱ ችግራችሁ ለሴትዮ ማስረዳት እስክትችሉ ድረስ ታገሱ። ምንም አታደርግም ስራ ከማዘዝ ውጭ መቼስ አይደል እንዴ? ኢትዮጵያውያናን የቀድሞ ኢትዮጵያም ስራ ነው የምታበዛበሽ እንደ መዳም ከመዳም በላይ ነው የሚሆኑት። ታውቃላችሁ እዚህ ሀገር ቀድሞዋችሁ ከገቡ እንደ መዳም ነው የሚያጫወታቸው። ግን እኔም እንዳልኩ ቋንቋ የምታውቁ ከሆነ እኮ ታስረዳላችሁ። ሄዳ ለመዳም ብታቃጥር እኔ ስራዬ ለራሴ ይበዛብኛል፣ እሱ አታግዘኝም፣ ስለዚህ እኔም ማለግዛት ማለት ትችላላችሁ ቋንቋ የምታቁ ከሆነ ቋንቋ መያቀቶቻችን ግን እንዴት ነው የሚያስረዱት? እንዴት ነው ማስረዳት የሚችሉት? ሲጀመር አይችሉም። ወደ ግራ ሲባሉ ወደ ቀኝ ነው የሚሉት። እኛ ሀገር ታውቃላችሁ፣ የእኛ ሀገር ቢሮ አይደውሉ ደውለው አያወራችሁም። አርፈሽ ስሪ ነው የሚሏችሁ፣ መብታችሁን አያስከብሩላችሁ። ስለዚህ እናንተን መብታችሁን የምታስከብሩት ቋንቋ ስታውቁ ነው፣ የቤቱን ስራ ስትለምዱ፣ መዳም የእናንተን ስራ የእናንተን ጥንካሬ በደንብ ስታያችሁ ነው ስራችሁን መረዳት የምትችለው ማለት ነው። አይደለም ግን አዲስ ሆናችሁ ግን እኔ ጽዳት ብቻ ነው የምሰራው ኩሽን አልገባም ማለት አትችሉም። አትችሉም ስለችሁ ትችላላችሁ፣ መብታችሁ ነው። ከስራ ትባረራላችሁ፣ ወይም ታሳፍርሻለች፣ ወይም ደግሞ ቢሮ ትወስድሻለች። ቢሮ ያለው ስቃይ ደግሞ ቢሮ ያለው ሰቀቀን ደግሞ በደንብ አድርጋችሁ ታቆታላችሁ። እኔ የቢሮ ሰዎች ከሚገለምጡኝ መደም ብደበድበኝ ይሻለኛል አላሁም። ስጣ አንድ ምሳሌ ነው የምላችሁ። ከመጥላት የተነሳ ቢሮ ያለው ሁኔታ ከመጥላት የተነሳ ማለት ነው ይህን ስለዚህ ቋንቋ እስክትችሉ ድረስ ቆፍጠን ብላችሁ ስራችሁን በአግባቡ መዳም እንድታያላችሁ ማድረግ መቻል አለባችሁ። አሁን ባለፈው ምን አለቻት፣ መጣ እንዴ አንቺ ቆያ አልገላይ ቁጭ ብለሻል? እኔ ስንትና ስንት ስራ ነው ያለብኝ፣ ኩሽና ነው አለቻት። ያችኛው አዲሷን ምን አለች? እኔ ወደ ኢትዮጵያ ነው የምሳፈረው፣ እኔ አንቺን ማገዝ አልችልም። ምን ችግር አለው? በቅንነትም ብትወስዱት ምን ችግር አለው? አዲስ ኢትዮጵያ ነው ኢትዮጵያ ሄዳለው ይባላል። ሲጀምር ከኢትዮጵያ ስትመጡ ስንት ብር ጨርሳችሁ ነው የመጣችሁት? ሰማንያ ሺህ ብር ከዛ ያላንስ በቢዝ የምትመጡ ከሆነ መቶ ሰማንያ ሺህ ብር ነው በአሁኑ ሰዓት። አይደለም እንደዛ ያለቻት እባካችሁ እህቶቼ፣ አረብ ሀገር እንደኔድ ክምክምክምክም ያላችሁ ብዙ ዓመት የቆያችሁ እህቶቼ፣ እህቶቻችሁን ስታመጡ ወላሂ አስጠንቅቃችሁ አምጧችሁ አስጠንቅቃችሁ መክራችሁ ዘክራችሁ ቋንቋ እስከምትለምዱ ስራ አይጎዳም፣ ስራ አይጎዳም ስላችሁ፣ ይሄን አህል እኮ አረብ ሀገር ላይ እንትን አትሸከሚ፣ እንደ ሀገር ቤት ሳርብት አትሸከሚ። ስራን መሰሪው አቃለው ትቆም ያለሽ የመቆም ብዛት አለ። ብሉ ጠጡ። ለምሳሌ ኩሽና ማትገባ ከሆነ ምግብ መብላት አታፍረው። ንገሩኝ እስኪ፣ ገና አዲስ ናት። ምን የምታውቀው ታሪክ የለም። በዚህ ደረጃ ምግብ ለምትሰራዋ ጊዜው አይደለም በጥቅሉ ቋንቋ እስክትለምዱ ድረስ ጊዜው አይደለም። እኔ ስላየው ነው የምነግራቸው፣ ወላሂ፣ እኔ ስላየው ነው የሆነች ጓደኛ የነበረች አብረን የምንሰራ ጓደኛ ሰቱ፣ የስራ ባለደርባ አንድ ቤት እንሰራለን እና እሷ ምግብ ነው የምትሰራው። ኦኬ፣ እዛ ቤት ጽዳት የሚሰራው ሌላ ቦታ የሚሰራው ግዴታ ክችን ውስጥ ማገዝ አለበት። ለመብላት ካላገዝሽ አትበይም ምግብ። ወላሂ እህቴን ነው አስባችሁታል፣ አይደለ እንዴ? አስባችሁት ካላገዛችሁ አትበሉም። እኔ ምግብ ከማጣ ደግሞ ስራ ቢበዛብኝና ምግብ እንደፈለግኩ ብበላት ደስ ይለኛል። እኔ ይህንን ስነግራችሁ እያሽቃበጥኩ እያሽቋለጥኩ ምናምን አይደለም፣ መብታችሁ ነው። አዲሶች እናንተ ወይም ከስራ መባረር ታፈናቅላችኋለች፣ ያቺ አሮጊቷ። ኢትዮጵያውያን፣ ኢትዮጵያ ግፈኛ ነው፣ ግፍ አይፈራም። ውሸት ሲያወሩ የእኛዎች፣ ወላሂ ነው የምላችሁ። አላሃቸውን አይፈሩም፣ ፈጣሪያቸውን አይፈሩም፣ የፈጠራቸውን አይፈሩም። ስለዚህ አሁን እኔ ምን ማለት ነው የፈለግኩት፣ በጥቅሉ ቋንቋ እስከምትለምዱ ድረስ የቤቱን ሁኔታ እስክታቁ ድረስ አንገታችሁን ደፍታችሁ የዛን ቤት ሁኔታ ማወቅ መቻል አለባችሁ ነው። ይሄ ነው ያልኩት፣ ሌላ ነገር አይደለም። ደግሞ በኋላ አሽቃበጥሽ አሽቋለጥሽ። አሁን ብዙዎቻችሁ አሽቋለጥሽ አሽቋለጥሽ። እናንተ እዚህ ሀገር የበሰበሳችሁ ከሆናችሁ መብታችሁን ማስከበር ትችላላችሁ። ስራችሁን ትናገራለ ላይ መዳም፣ እኔ ጽዳት ነኝ ጽዳት፣ ይሄን እተኩሳለሁ አጸዳለሁ፣ እንደዚህ እንደዚህ ያደርጋለሁ ጊዜ አይኖረኝም ማለት ትችላላችሁ። አይ ካልሆነ ደግሞ መተጋገዝ ካለብን እሷም ታግዘኝ እኔም አግዛታለሁ ማለት ይቻላል። ይነው ግን ግን ግን ግን ግን አዲስ ስትሆኑ ግን ቋንቋ አታቁ አይደል እንዴ። ለማንኛውም የነበረን ቆታ ችጋር እጌ፣ አመሰግናለሁ፣ ወዳችኋለሁ። በቀጣይ ባህሪ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ